ስር ላይ የምትሰሩ ወንድምህቶቼ እጅግ በጣም ይቅርታ እና ቡኪ ሁላችሁን በጣም ይቅርታ። በመስመርም ደውላችሁ በውስጥም ነገሩን እንድረዳ ላረጋችሁን በጣም አመሰግናለሁኝ። ግን አግሬሲቭ ሌሮ ስሉ ሲሰደቡ ስላል ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ይህችታችን ባለፈ አንድ ቪዲዮ ሰርታ ካፌሮች ሲቀባበሉት ነበረ። እኔ ምረድ ልሰጥበት ብዬ አጥፍተዋለች አለች። ንጽጽር ስራ የምትሰሩ ወንድምቶች ይቅርታ ብላለች። ይቅርታውም ተቀበለናል። ይሄን ቪዲዮ የሰራሁት አንደኛ ገር ልብ ስላለች ነው። አምላካችን አላህ ሱብሃነ ወተዓላ ነቢያችን አለይሂ ሰላቱ ወሰለም በሱረቱል አራፍ ገርን ጠባያዝ፣ ሰዎችን በመልካም ዘዝ ብሏል። ገር ልብ ያለው መልካም ልብ ያለው ተመላሽ ልብ ያለው ሰው ራሱንም ሰዎችንም ነው የሚጠቅመው ነገር ግን ሰገጤ ልብ ያለው ሰው በዛው ሰግጦ ራሱን ይጎዳል፣ አብሮት የሚኖር ማህበረሰብ ይጎዳል። ተመላሽ ልብ ያለው ሰው እንዴት ደስ ይላል መሰላችሁ? ያኔ ሰላማዊ ህይወት ነው የሚኖረው። አምላካችን አላሁ ስብሃነ ወተዓላ ኢስላምን የሰጠን በሰላም እንድንኖር ነው። የሰላም እንቅልፍ እንድንተኛም በህይወት ዘመናችን ራሳችንን ስንኖር ሰዎችንም ሳንረብሽ ሰላማዊ ህይወት እንድንኖር ነው። እና በጣም ነው ደስ የሚለው። በዚሁ ቀ መልካም ልብ ሊኖረን ይገባል ሁላችንም ለማለት ነው። ይህም ብቻ ዋናው ነገር ምንድን ነው? ሙስሊሙ ማህበረሰብ ንጽጽር ላይ የምንሰራው እንዴት ነው የሚለው ላስረዳችሁ። እኔም ቪዲዮ የሰራሁት ሙስሊሙ ተከላካይ ነው። ክርስቲያኑ ማህበረሰብ፣ ከሃዲያኑ ካፊሩ ማህበረሰብ እስልምናን በማጥቃት ላይ ነው። እኛ ደግሞ ተከላካይ ነን። ስለዚህ እንዴት ንጽጽር ትሰራላችሁ ምናምን አትበሉ እየመጣችሁ ሲጀመረኛ አጥቂ ሳንሆን ተከላካይ ነን በነገራችን ላይ ማጥቃት ከጀመሩ በጣም ቆይተዋል። ነገር ግን ጎላ አስገብተው አያውቁም እንጂ ምክንያቱም የሚያጠቁት ፈሳድ በሆነ ጨምላቃ በሆነ ነገር በሚያስጠላ ነገር በውሸት ነገር ቆርጦ በመቀጣጠል ነገር ስለሆነ የሚያጠቁት በከንቱ ነው። ያንን አስጠሊታ ማጥቃታቸውን ነው መረጃ መሰረት በማድረግ ስነ ስርዓት ባለው መልኩ ታሪክን የተጻፈን መረጃ በማድረግ እየመለስን ያለ ነው፣ እየተከላከልን ያለ ነው። ለምሳሌ ሻህ መዲዳትን ረሂማሁላህ ረህመተን ዋሲያን ሁላችሁም ታውቁታላችሁ። እሱን ንጽጽር የጀመረ እኮ በፕሮቴስታንቶች ምክንያት ነው። ህንዳዊ ነው። እናቱን ደሞቶች እሱ ታዳጊ እያለ አባቱ ሻህ መድ ዲዳትን ይዞት ወደ ደቡብ አፍሪካ መጣ። በዛን ወቅት የፕሮቴስታንት መንግስት፣ የእንግሊዝ መንግስት ህንድን፣ ደቡብ አፍሪካ፣ ሌሎች ሀገራቶችን በቀኝ ግዛት ይዛት ስለነበረ ህንድና ደቡብ አፍሪካ የአንድ ሀገር መንግስት፣ የፕሮቴስታንቱ መንግስት ስር የነበሩ ስለነበሩ ከህንድ ደቡብ አፍሪካ ስራ ለመስራት ይመጣል ከአባቱ ጋር ታዳጊ እያለ የሰዎች ሱቅ እየሸጠ ደመወዝ እንዲከፈለው ሰዎች ሱቅ ተቀጥሮ እየሰራ እያለ ሚሽነሪዎች መጥተው ሱቅ፣ እንግዲህ ታዳጊ ነው እሱ ሱቅ። ያንተ ነብይ እንዲህ ነው፣ ያንተ ነብይ እንዲህ ነው፣ እንዲህ ነው ሲሉ የምመልሰው አልነበረም፣ የምመልሰው አልነበረኝም ነው ያለው። የሚመልሰው ነገር አልነበረውም ሲጀመር። እንደዛ አይነት ነገር ለመጀመሪያ ጊዜ ሲሰማ አባቱ ሲሰግድ ብቻ ነው እሱ የሚሰግደው እንጂ ስለሌሎች ሃይማኖቶች አይደለም ስለራሱ ሃይማኖት በደንብ ጠንቅቆ አያውቅም ነበረ። ከዛ ነብይህ እንዲህ ነው፣ ነብይህ እንዲህ ነው

እና እንደውም እንደኔ ማለት ነው። አምላካችን አላሁ ስብሓናሁ ወተዓላ በየዘመናት መካከል ሳሊህ ሰዎችን ይቀሰቀሳል ያልኩት በሶስት ሰዎች አማካኝነት ነው። ያኔ በእኔ አስተሳሰብ፣ ያኔ በእኔ መንፈሳዊ ልክ ማለት ነው። የመጀመሪያው አቡበክር ሰዲቅ፣ ሁለተኛው ሸህ ረህመተላህ አልሂንዲ፣ ሶስተኛው ደግሞ ሸህ አህመድ ዲዳት ናቸው። ሸህ አህመድ ዲዳት ሱቅ ሲያጸዳ ነው እንግዲህ ያኔ መጽሐፉ ጋር የተገናኙ መጽሐፉ አቧራ ለብሷል ሲያጸዳው ኢዛር አልሐቅ የሚል ነው። ስለ ሃይማኖቱ የሚያወራ መጽሐፍ ነው። ከዛ በኋላ እንደገና ሃይማኖቱን መማር ጀመረ። ሻ መዲዳት ኢቭን መጽሐፍ ቅዱስን በእንግሊዝኛም በአረበኛም ሳይቀር ካጠና በኋላ ሀዲስን ቁርአንን ካጠና በኋላ መጽሐፍ ቅዱስን ካየ በኋላ ያ መጽሐፉ ረዳው። እንት ካፊሮች ቤት ፓስተር ቤት እየሄደ ነው መከራከር የጀመረው። የተለያየ አውሮፓ ሀገራት እስከ አሜሪካ ድረስ በመሄድ ካፊሮች ርገዛ መድረጋቸው ላይ ምን ሲያደርጋቸው ነበረ? ሲወያያቸው ነበረ

በቃ ህይወቱ አደጋ ላይ ደረሰ፣ ንብረቱ ተወረሰ። ከዛ ምንድነው ያደረገው ከህንድ በእግሩ ሳኡዲን የደረሰው ያደረሰው። መዲና ነው የኖረው በህይወት ዘመኑ። እንደውም የዘራል ሐቅን እንዲጽፍ ያደረገው የኦቶማን ኤምፓየር ሱልጣን የነበረው አብደልዓዚዝ ሱልጣን አብደልዓዚዝ ነው ይባላል። ነገር ግን ካልተሳሳኩኝ አብደልሐሚድ ሱልጣን አብደልሐሚድ ሳኒ ይመስለኛል፣ ሁለተኛው አብደልሐሚድ ሳኒ

የሆነ አላደለ ጆሮ ሊሻክሩ የሚችሉ ቃላትን ልንናገር እንችላለን። የሚሳደቡ ሊኖሩ ይችላሉ። ሰው ፍጹም አይደለም። የሚሳደቡትን አትሳደቡ ነው የምንለው። ንጽጽር ስታደርጉ፣ በመረጃ ንጽጽር አድርጉ ነው እያልን ያለ ነው። በፀባይ ንጽጽር አድርጉ ነው እያልን ያለ ነው። ነገር ግን በፀባይ ማደረግን ምንም አደረግንም። ካፊሮች እነሱን ትክክል ናችሁ እስካልተባሉ ድረስ ማር ብታቀርቡላቸው አዎ ትክክል ነው አትሉ ማር ብታቀርቡላቸው እሬት ነው ካካ ነው ነው የሚሉት ትክክል እስካልተባሉ። ምክንያቱም አይሁድና ነሳራ የነሱን ትክክል እስካልተባሉ ድረስ እንደማይወዱ ማለት ነው። ስለዚህ እኛ ንጽጽር በማድረጋችን አይደለም፣ እንደዚህ ሲጨመላለቁ የምታዩቸው የራሳችን ትክክል ካልሆነ በሚል ስግብ ግበኝነት ነው። ስግብግቦች ናቸው። በቃ ለምንበቃ ልንሸንፍ ነው። እንዴት እስልምና ትክክል ይሆናል? እኛ ነን እ እኛ ብቻንን ትክክል መሆን አለብን ነው የሚሉት። ሙስሊሞች ተበደሉ ከተባለ እኛም ተበድለናል፣ እኩል ተበድለናል ይላሉ። ስለ ንጽጽር ሲመጣ ላላላ እኛ ብቻ ነን እኔ፣ እንጂ እንደዚህ አይነት ስግብግብ ማህበረሰብ በህይወቴ ዘመን አይቼ አላውቅም፣ እና ላ ስራቸውን ይስጣቸው ነው የምለው። ንጽጽር ላይ የምንሰራ ሰዎች ምናልባት ስህተት ካያችሁብን ነው ስህተታችንን ንገሩ፣ ስህተታችንን እናስተካከላለን። በእርግጥ እኔ ንጽጽር ላይ እሰራለሁኝ ብዬ አልልም፣ አንዳንድ ተሳትፎች ነው የሚያደርገው። ንጽጽር ላይ የሚሰሩ ግን ፍጹም በጣም ጎበዞች ናቸው። መረጃ መሰረት አድርገው ነው የሚሰሩት። ኢቭን እንኳን በክርስትናው ዓለም ያለውን መጽሐፍ ቅዱስ ላይ ያለውን ካለ አውድ ቆርጠው አያመጡም፣ ካለ ታሪክ ቆርጠው አያመጡም። በጣም ጎበዝ ልጆች ናቸው፣ እዚህ ቲክቶክ ላይ ያሉ እና አቡኪ ሳላህ የሚባል ልጅ አለ፣ ሌሎችም ሌሎችም አሉ። እነሱን ፎሎ አድርጓቸው፣ ተከተሏቸው፣ ፎሎ አስደረጉ፣ አካውንታቸውን ኮፒ ሊንክ አድርጉላቸው፣ እዩላቸው፣ ላይክ አድርጉላቸው፣ ሼር አድርጉላቸው፣ ስራቸውን ማለት ነው። ተግባብተናል። ንጽጽር ላይ የሚሰሩትን ልጆች ማለት ነው። እና ሌሎቻችሁም በጸባይ ራሳችሁን ማስተምሩ፣ ሌሎቻችሁን ማስተምሩ። እኛ በጸባይ ነው እየሰራን ያለ ነው ለማለት ነው። ቪዲዮ በጣም አስረዘምኩኝ፣ ከቻልሻ አዳምጩ። ንጽጽር ላይ የምትሰሩ ናችሁ እያሰደባችሁን ያላችሁ ለምትሉት ነው ይህን ቪዲዮ የሰራሁት። እኛ አደለም የተሳደብ ነው። ባለጌ በቃ ምንጩ ባለጌ ከሆነ የፈለገ ማር ብታቀልብለት አይለሰልስም፣ አይመለስም የማረት ንጸባይ አይይዝም ያው ባለጌ መነሻቸው ነ ሲጀመርኮ እነሱ እየተሳደቡ እኮ ነው የጀመሩት እኮ። ምክንያቱም የሚሳድቡት እንደዚህ አንቋሸው የሚያቀርቡት ምንድን ነው፣ ያንተን ነገር እንድታፍር በካደረጉ በኋላ በቃ ወደ ክርስትና ሼር እንድትሆን ነው እንድትሄር ነው እንጂ የራሳቸውን ምት እኳ አደል እኮ የሚሰብኩት እኮ። እሱም ብሎ ይሰብኩታል በተለይ በዚህ ዘመን። ረረዘመ ቪዲዮ ውይ